መሳቅና መጫው ዝናት አማራችሁ እንዲ ከነ ሙቤ በተወለዳችሁ ሰበር ዜና። ሰላም ጤና ይስጥልኝ። ክብራን እና ክብራን አድማ የተመልካቾቼ እንዴት ናችሁ? ላይክ ሸር፣ ሰብስክራይብ። የሰዓት ዜናችን ጀምረዋል ማለት ነው። እንግዲህ በቃሌ መሰረት ዜድዬ ሙቤ ሙቤ ሙቤ ሙቤ ቲዩብን ለምንድን የጠፋው? ከነ አብርሽ ጋር ለምን አይመጣም? ከነሩቲ ጋ በጣም ናፍቆና ለምትሉ፣ እንግዲህ ቃሌን አክብሬ ሙቤን እንግዲህ ዛሬ አነጋግሬ ያለሁኝ ቀጥታ በላይ በስርጭታችን። ሙቤን በጣም ያለበት ሁኔታ ብዙም አይመቸውም። እስኪ ለማንኛውም እንደምንም ብሎ ቀጥታ ላይቫችን ከቻሳ ይላል ሙቤ ማለት ነው። ቤተሰብዬ እንግዲህ ሩቲን ሲያቅፋት ነበር እንደዚህ ትቅፋ ብሏት ነበር። ሩታ ግን ካሁን በኋላ እንግዲህ ከትንሽ ቀናቶች በኋላ የልጅ እናት ትሆናለች ሩቲዬ። ታዲያ ሙቤ ለምንድን ነው አብረው ሆኖ ሰርፕራይዝ የማያረጉን? ብዙ ጥያቄ እየጠየቃችሁ ነው። እስኪ እንግዲህ ሙቤ እንግዲህ አብርሃም ጋም እንደዚህ ለምንድን የተራራቁት? ለምን ቪዲዮ አብረው አይሰሩም? ለማንኛውም ሙቤ ይመች ያራዳለች። እስኪ እንግዲህ ማታ በላይ ችን ላይክ ሸር፣ ሰብስክራይብ ለሁሉም ይድረስ። እንግዲህ ለሙቤ ማታ ግጥም የምታቀርቡለት ግጥም፣ ጥያቄዎቻችሁን ምናችሁንም ማንም ሰው እንዳይቀር እላለሁ። ሸር አድርጉልኝ፣ ከሶሻል ሚዲያ እስከ ቲክቶክ ማለት ነው። የዚህ ቻናል ሸር ሸር ሸር ሸር ሸር አድርጉት ማለት ነው። አዎ ፍቅርን የመሰለ ነገር የለም። ያው እነሱ ደግሞ የጊዜ ሁኔታ ሆኖ እንደ በፊቱ ብዙም አይገናኙም። ሙቤ እንግዲህ እናት እናት ምንም ብትሆን እናት ናት። ሙቤ በነገራችን ላይ ለእናቱ በጣም በጣም በጣም ትልቅ ክብር፣ እናቱን በጣም የሚወዳት ለእናቱ ሲል ታዲያ ቡታጅራ ይሄዳል። አዲስ አበባ ምናምን ሲል ብዙም ከነሱ ጋር አብሮ እየመጣ አይደለም። በጣም ብዙ ኮሜንታተር፣ ሙቤ ቲዩብ፣ ሙቤ የሳቅ ምንጭ፣ ሙቤ ከነ አብርሽ ጋር ብዙ ላይፍ አሳልፏል። ሙቤ ምን ሆኖ ነው? ሙቤ ምን ሆኖ ነው የከፋው? ሙቤ በቃ ብዙ ነገር ስትሉ ነበረ እና ለምንድን ነው አብሮ የማይመጣው? ለምንድን ነው አብሮ የማይሰራው? ሙቤ ቻናሉ ሁለት መቶሽ እንኳን አልገባም እያላችሁ ነው። አዎ ሁለት መቶሽ እንኳን አልገባም። እስካሁን ወደ ሶስት መቶ ሺ መጠጋት ነበረበት። በጣም ጎበዝ ልጅ ነው። በጣም አስቂ ነው። ቀልጆችን ይችላል። ከተለያዩ ከቡታ ጅራይ ቶበሮች ጋር ይሰራ ነበረ። አሁን ላይ ግን አብሮ እየሰራ አይደለም። አንዳንዴ የሆነ የማትፈልጉት ፓርት ሊኖራችሁ ይችላል። ያንን ፓርት አብራችሁ አለመስራት ስትሉ ሁሉንም ነገር ኢግኖል አድርጋ ስላላችሁ መራቅ ትችላላችሁ። ስለዚህ ሙቤም ደግሞ እንግዲህ አልተመቸውም። ያንን ነገር ርቋል፣ ብዙም እየሰራ አይደለም። ስለዚህ አሁን ሁላችሁም በቲክቶኩ በሶሻል ሚዲያ እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሙቤ የሳቃችን ምንጭ ሙቤ፣ ወላሂ ያለ ጊዜ እንደውም በጣም የማረሰው ጋሽጌ ሀይሚን አፈቀርኳት ብሎ ሙቤ ጋሽጌ በዱላ ሲያባሩት የነበረው ፓርት መቼም አይረሳንም። ወላሂ ሙቤ በቃ ሮመዳን ሲመጣ በአልን በእነሱ ቤት ሀይሚና ማን ነው? ሀይሚና ብሩኬ የተገናኙት እንኳን በእነ ሙቤ ቤት ተምር ሲያጎርሳት ነው። እና ብዙ ትዝታዎች አሉና የቡታጅራ ልጆች ሙቤ